አብዛኛው እንግዲህ የሚይዘውበት ወንበር ነው አይደል? ለዛ ነው ለዛ ነው። አንድ ሺ ሰባት መቶ ካሬ ሜትር ነው። ያለው ኦልሞስት አራት መቶ ካሬ ሜትር ተነስተውለታል ወደ አንድ ሺ አምስት መቶ ካሬ ሜትር የሚጠጋ ወደ

በኋላ ደግሞ የተከበሩ መልአከ ምሕረት አባ ገብረ እግዚአብሔር የለሚ ኩራ ክፍለ ከተማ ያው ራሱ ክፍለ ከተማ ስለሆነ ከትናንትና ጀምሮ ዋና ስራ አስኪያጅ ማለት ነው። ክቡር ሊቀ ኅሩያን፣ ክቡራን አባቶች ከሀገረ ስብከት የመጣችሁ፣ ከክፍለ ከተማ የመጣችሁ እንዲሁም የሰበካ ጉባኤ አባላት የሕንፃ ኮሚቴ አባላት፣ የሰንበት ትምህርት ቤት ወጣቶች፣ አጠቃላይ ይህንን ፕሮግራም ከቀኑ ሰባት ሰዓት ጀምራችሁ የብፁዕ አባታችንን ቡራኬ ለመቀበል እዚህ የተገኛችሁ ናችሁ። በቅድሚያ አምላካችን እግዚአብሔር ብፁዕ አባታችን ወደዚህ መጥቶ ይህንን የተቀደሰ ዓላማና ቅዱስ የሆነ ማህበረሰብ እንዲህ ደግሞ የበረከት ቦታ የበረከት ገዳም የሆነው ቦታ ለማየትና እኛንም ለመባረክ እንኳን በጤና እንኳን በሰላም መብጠው እላለሁ። ይህ በልጅነት አንድ እመት እንግዲህ ያው ሰዓታችን ለመቆጠብ ጉባኤአችንም እስከ ስድስት ሰዓት በቢሮ ሲያገለግሉ ነው የዋሉት፣ ሲደክሙ ነው የዋሉት። ከስድስት ሰዓት ጀምሮ ደግሞ በቅዳሴ ነው የዋሉት። ቅዳሴን አስቀድሰው ነው እንግዲህ እኔ ልጆች ልጆችን መጥቼ እጄ ባርኬ፣ አስተምሬ መመሪያ ሰጥቼ እመጣለሁ ብሎ ነው እንግዲህ ያለውን የእረፍት ጊዜያቸውን የጸሎት ጊዜያቸውን ሰዎች የመጡትና ሰዓታችን በአግባቡ ለመቆጠብ እንግዲህ ብፁዕ አባታችን ምናልባት በሰፊው ፕሮግራም የሚቀርቡበት የምረቃቱ ቢሆንም ምናልባት ብፅዕነቶ እንዲሁ እንደ ግብዓትም እንዲሆኖ የሰበካ የህንፃ ኮሚቴ አባላት መካከል አንዱ መጥቶ እስካሁን የነበረውን ምናልባት ሂደቱን በሰፊ ፕሮግራሙ ሪፖርት የሚቀርበው የመረቃቱ ቀን ነው ነገር ግን ምናልባት እርሶ መጥቶ እዚህ ለእርሶ የሚሆነው ነገር ምናልባት ብፅዕነቶም ለመረቃቱ ከዛ በፊትም የሚያስፈልግ ነገር ይህንን ብሎ ምናልባት መመሪያም ለመስጠት እንዲመቸው የነበረው ነገር እንዲያስረዱልን ከሕንፃ ኮሚቴ አባላት አንዱ ኢንጂነር እስመልሽ በመካከላችን ስለተገኘ ሁሉም በእርግጥ አሉ። ነገር ግን ያው ኢንጂነርም ናቸው የሚመለከታቸው በተለይ ደግሞ ሕንፃ ኮሚቴ አስመራቂም ሰብሳቢም ስለሆኑ ያው እሳቸው እንዲሁ ስነቶ እንዲፈቅዱላቸውና የነበረውን ያለኑ ምናልባት ወደፊትም የሚያስፈልገውን ነገር ማብራሪያ እንዲሰጡልኝ በጸለቶ እንዲፈቅዱልኝ በታላቅ ትሕትና ጠይቃለሁኝ። ክቡር ኢንጂነር በዚህ ዙና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የአዲስ አበባ ሀገረ ስብከት የተዋሕዶ ሚዲያ ማዕከል የበላይ ኃላፊ፣ የቅዱስ ሲኖዶስ አባል መላከ ምሕረት መምህር ዘካርያስ አዲስ የየካ ክፍለ ከተማ ዋና አስተዳዳሪ ስራ አስኪያጅ፣ መላከ ምህረት አባ ገብረ እግዚአብሔር የለሚ ኮራ ክፍለ ከተማ ዋና ስራ አስኪያጅ፣ መላከ ሕይወት ቆሞስ አባ ኤፍሬም አዱሽ የዚህ ታላቅ ደብር ዋና አስተዳዳሪ፣ የተከበራችሁ አባቶቼ፣ ካህናት፣ ዲያቆናትና ምዕመናን፣ በቅድሚያ በቅዱስ አባታችን ቅዱስ አባታችን እንኳን ወደዚህ ታሪካዊ ገዳም በሰላም መጥቶ እያልኩ በህንጻ አሰሪ ኮሚቴው ስም ከፍ ያለ ምስጋናን አቀርባለሁ። ይህ ህንጻ ቤተክርስቲያን የጥንቱ የቤተክርስቲያን ቅርጽ እና የካቴድራል ቅርጽ እንዲኖረው በሁለቱም መንገድ ተደርጎ የተገነባ በ1700 ካሬ ሜትር ላይ ያረፈ ጥራቱን የጠበቀ ሆኖ ተገንብቷል። የቤተልሔሙ ግንባታ በ7 ካሬ ሜትር ላይ ባለ ሶስት ፎቅ ሆኖ በመስቀል ቅርጽ እንዲገነባ ተደርጓል። ግንባታው ግንቦት 15 ቀን 2007 ዓመተ ምህረት ተጀምሮ ዛሬ በመድኃኔዓለም ቸርነት ለምረቃ ደርሷል። በዚህም ስራ መሳካት የደብሩ አስተዳዳሪ፣ የደብሩ ጽሕፈት ቤት፣ የደብሩ ማህበረ ካህናት እና ህዝበ ምእመናኑ ከህንፃ አሰሪ ኮሚቴው የቀን ከሌሊት ያላሰለሰ ትጋትና ጥረት ጋር በፍጹም የመድኃኔዓለም ፍቅር በመረባረብ ለፍጻሜ አደርሰውታል። እንኳን ቅዱስ አባታችን በሚያዝያ 27 በመረቀው ጊዜ የተሟላ ሪፖርት እንደምናቀርብ እየገለጽን አሁንም በድጋሚ እንኳን ደህና መጡ በማለት ታላቅ ምስጋናዬን አቀርባለሁ። ሁላችንም እንኳን ደህና መጡ ብለን ምስጋናችንን እናቀርብ። ለአባታችን ክቡር አባታችን እግዚአብሔር ያክብርልን። ክቡር ወንድማችን ኢንጂነር ስመልሽ በጣም እጅግ አድርገን እናመሰግናለን እና እድሜና ጤና ይስጥልን ያው ቅድም እንዳልኩ ብፁዕ አባታችን ያው በሰፊው አጠቃላይ ይህንን ህንፃ ቤተክርስቲያን ከተመሰረተ ጀምሮ እስከ ፍጻሜው ድረስ ያለውን ገቢውም ወጭም ሁሉ የሥራ ክንውኖች በሰፊው በጽነት ወፊት በዛን ሰዓት የሚቀር ስለሚሆን እንግዲህ እንደ መግቢያ ያህል ነው እንግዲህ ኢንጂነር ያቀረብልን እናመሰግናለን እግዚአብሔር ይስጥልን። እንግዲህ ከዚህ በመቀጠል እንግዲህ ብፁዕ አባታችን በእውነት እዚህ ያለው ማህበረሰብ በጣም ቀና ትሁት፣ ለሥራ ያለውን ፍላጎት በጣም በእውነት የቄራ ኮተቤ አካባቢ ህዝብ ብፁዕ አባታችን በጣም ይህንን ሕንፃ ቤተክርስቲያን ከመሰረቱ ጀምሮ በጣም መድኃኔዓለም ከሚወዱ አንዳንዱ። ቀና የሆኑ ማህበረሰቡ ምዕመናን በጋራ በመሆን በጣም ሰፊ ርብርብ ተደርጎ እዚህ ደረጃ የደረሰው የደረሰበት ሁኔታ ነው ያለውና እንግዲህ ብፁዕ አባታችን ይህንን ተረድቶ መጥተዋልና እጅግ አድርጌ አመሰግናለሁ። በዚህ አጋጣሚ እልል ብላችሁ ብታመሰግኑ ደስ ይለኛል። በደንብ አድርጋችሁ አመስግኗቸው። ሰልስ በደንብ አድርጋችሁ እንግዲህ እናመሰግናለን፣ ብፁዕ አባታችን እልል ብሎ ለማመስገን ከምንም በላይ የታደሉ እህቶቻችን እናቶቻችን ናቸው። እዚህ ያሉ ግን ያው ጥቂት ማህበረሰብ ስለሆነ የመጣው ዛሬ የስራ ቀን ስለሆነ ነው። እንግዲህ በእውነት ዛሬ በዚህ መካከል ስለተገኙ፣ ስለባረኩን በእውነት በጣም ነው የማመሰግነው። ቡራኬ ድረሰኝ እንግዲህ እዚህ ላለው ህዝበ ክርስቲያን፣ ካህናት፣ ዲያቆናት በሙሉ የሰንበት ትምህርት ተወካዮች በሙሉ ምናልባት የቃል መመሪያም አባታዊ ቡራኬም እንድሰጡኝ በታላቅ ትህትና ጠይቆጣለሁ። ብፁዕ አባታችን አመሰግናለሁ። በቅድሚያ ምናልባት ብፁዕ አባታችንን የሚጋብዙልን ቅድም እንዳልኳቸው በእውነት እስካሁን መቼስ እውነት መናገር መናገር ነው እና ክቡር አባታችን መልአከ ምሕረት ዘካርያስ እንግዲህ የሁለቱም ክፍለ ከተማ የበላይ ሆኖ እውነት በሰላም በፍቅር በአንድነት ሲመሩን ሲመክሩን የነበሩ አባታችን ናቸው። ቅድም እንዳልኳችሁ ግን በዛሬው ቀን እንግዲህ የመጡ በመካከላችን የተገኙ ክቡር መልአከ ምሕረት አባ ገብረ እግዚአብሔር እንግዲህ ለሚኮራ ክፍለ ከተማችን ዋና ክፍለ ከተማ ሆኖ ስለተመሰረተ እንግዲህ ከጊዜ ከአሁን ጀምሮ ክቡር አባታችን ናቸው እንግዲህ የክፍለ ከተማችን ዋና ስራ አስኪያጅና በመካከላችን ስለተገኙ በዚህ አጋጣሚ ክወር አባታችን መላከ ምሕረትም ስለተገኙ እንግዲህ ቤተ ክርስቲያን የትህትና የመቻቻል አንተ ቅደም እርስዎ ይቅደሙ ማለት ያው ዋና ባለቤትም ስለሆነች ወል መላከ ምሕረት ዘካርያስ ክወር አባታችንን አባ ገብረ እግዚአብሔር እንግዳም ጭምር ስለሆኑ እሳቸው እንዲጋብዙልኝ እጠይቃለሁ ብለዋል እና እንግዲህ አባታችን የሚጋብዙልን ወል መላከ ምሕረት አባ ገብረ እግዚአብሔር አዲሱ ሥራ አስኪያጃችን ይሆናሉ። እንግዲህ ወደ ክወር አባታችን ወሰዳቸዋለሁ። በስምአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባን፣ እንዲሁም የተዋሕዶ ሚዲያ የበላይ ጠባቂ ሊቀ ጳጳስ ክቡር አባታችን መላከ ምሕረት ዘካርያስ አዲስ፣ እስካሁኑ እንደተባለው የዚህም ክፍለ ከተማ እንደገናም ደግሞ የየካ ክፍለ ከተማ ስራ አስኪያጅ፣ እንዲሁም ሌሎች እንግዶቻችን አባታችን አባ ወለ ገብርኤል፣ እንዲሁም መምህር ዮሐንስ የክብር ስማቸው ማንበር ሊቀሄረዋል። እንግዲህ እግዚአብሔር አምላክ ፈቅዶ በዛሬ ውለት ብዙ አባታችን በዚህ ቦታ ተገኝቶ ይህንን ረጅም ዓመት ብዙ ዋጋ ከፍላችሁ የሰራችሁትን ሕንፃ ለማየት ከዚም ደግሞ እንዲባረክ ለማድረግ በዚህ ቦታ ተገኝተዋል እና እንኳን ደስ አላችሁ ለማለት ፈልጋለሁ። ምክንያቱ ደግሞ ይሄ ለእናንተ እንደ አዲስ እንደመወለር ነው የሚቆጠረው። የለፋችሁበት፣ ላባችሁ የፈሰሰበት፣ ገንዘባችሁ የወጣበት በመሆኑ ይህንን ፍጻሜ አግኝቶ ምእመናን ሲባረኩበት፣ ቅዱስ ሥጋው ክቡር ደግሞ ሲፈተትበት ማየት ልጃችሁን አሳድጋችሁ ልጃችሁ ለቁም ነገር በቅቶ ሀገርን ለማስተዳደር እንደ በቃ ነው የሚቆጠሩ። አይደለም፣ ቀላል ነገር አይደለም። ለሁሉም በጣም ትልቅ ደስታ ነው ብዬ ነው የማስበው። ይህ ሕንፃ ሊመረቅ ዋዜማ ላይ ናችሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። እኔም ደግሞ በዚህ በደስታችሁ ጊዜ መጥቼ ከእናንተ ጋር ለማገልገል ቀደም ሲል ከእናንተ ጋር ሲያገለግሉ የነበሩት መላከ ምሕረት እንዳሉ ናቸው። እዚሁ አጠገባችን ናቸው። መምራ ይሰጣሉ እንደነበረው ይሆናል። እኔ ደግሞ ተጨማሪ ሆኜ እላላካቸዋለሁ ማለት ነው። ስለዚህ ብፁዕነታቸውን ተከትዬ በመምጣቴ እጅግ ደስ ብሎኛል። ደግሞም እንደገና ድርብ ደስታ የሆነብኝ እናንተ ፊታችሁን ፈክቶ ደስታችሁን ለማየት እየናፈቃችሁ ባላችሁበት ብፁዕነታቸው ስለመጡ ደስ ባላችሁ ሰዓት በመገኘቴ ደስታዬ እጥፍ ድርብ ነው እና እንኳን ደስ አላችሁ። እግዚአብሔር ይስጥልን። እግዚአብሔር አክብራችሁ ለፍጻሜው ያበቃልን ለፍጻሜ ደርሶ ይሄ ቦታ ምእመናን ሁሉ መጥተው የሚፈወሱበት እግዚአብሔር የሚመሰገንበት የሰላም ቦታ በአዲስ አበባ ላይ አለ ተብሎ የሚነገርበት እግዚአብሔር የሚከበርበት ቦታ ያደርግልን። እግዚአብሔር ፍጻሜውን ያሳምርልን። ሰዓት በመውሰዴ ቅርታ ጠይቃለው። ከዚህ በመቀጠል ብፁዕ አባታችን ጊዜ ውድ የሆነውን ጊዜውን በድካም ልረፍ ሳይሉ ልጆቼን ልባርክ በማለት በዚህ ስለተገኙልን እጅግ ደስተኞች ነን። ልጅ አባትን ባይመርቅም እንኳን እንደ ልጅነታችን ረጅሙን ዕድሜ እንመኝልዎታለን። እንኳን በሰላም መጥቶልን እንላለን። በመሆኑም ብፁዕ አባታችን የመጡበት ዓላማ ነውና ልጆቹን እንዲባርኩ ሁላችንንም እንዲባርኩን ቃለ ምዕዳንም እንዲሰጡን በታላቅ ትሕትና ይጠይቃለሁ። ወደ ብፁዕ አባታችን እንደምን አመሻችው እንደምን ዋላችው እንኳን ለመታየት ለዚህ ሰዓት ለመድረስ ያበቃን አምላክ ክብር ምስጋና ይግባው። መላከ ምሕረት ዘካርያስ የየካ ክፍለ ከተማ ዋና ስራ አስኪያጅ መላከ ምሕረት አባ ገብረ እግዚአብሔር ቆሞስ የለሚ ኩራ ቤተ ክህነት ዋና ስራ አስኪያጅ መልአከ ሕይወት አባ ኤፍሬም የዚህ ታላቅ ደብር አስተዳዳሪ፣ የሀገረ ስብከታችን የየክፍሉ ኃላፊዎች፣ አየንተ እግዚአብሔር ካህናት፣ ምእመናን፣ ምእመናት በቸርነቱ ብዛት ሁላችንን ጠብቆ እናንተ ካላችሁበት ከቤታችሁ ሰብስቦ እኛም ከቤታችን ይህን ታሪካዊ ሕንፃ ወጥታችሁ ወርዳችሁ ከ2007 ዓመተ ምህረት ከሪፖርቱ እንደሰማን እስከዛሬ ድረስ ያለመሰልቸት በድካም ምዕመናንም በማስተባበር ምዕመናንም በመተባበር የሕንፃ አሰሪ ኮሚቴ፣ ሰበካ ጉባኤ አባላት፣ እንዲሁም የደብሮ አስተዳዳሪ ካህናቱ፣ ሁሉም ባለድርሻ አካላት በተባበረ ክንድ ይህንን ግሩምና ግዙፍ ሕንፃ ከታች ስንመጣ ስናየው ነበረ። እጅግ የሚስብ ግርማ ሞገስ ያለው ሕንፃ ሆኖ ነው ያገኘነው። እንዲህ አልጠበቅኩም። እኔ እንዲህ ትልቅ ሕንፃ ይሰራል ብዬ ያልጠበቅኩም፣ ግን ባየሁት ነገር በጣም ደስ ብሎኛል። እንኳን ደስ አላችሁ። ምንድን ነው ቦ ጊዜ ለዘመን ይላል ለሁሉም ዘመን አለው። ለስራ የሚሰራበት ጊዜ አለ እግዚአብሔር ለሰው ልጅ እድሜን የሚሰጠው ለዓላማ ነው። እድሜ የሚሰጠን በዚህ ዓለም በልተን ጠጥተን ተኝተን ተነስተን እንደገና ውለን ገብተን ለመተኛት አይደለም። የሰው ልጅ የተፈጠረ በዓላማ ነው። ሀያ ሁለቱም ፍጥረታት ሀያ አንዱም ፈጥሮ መጨረሻ ላይ አዳምን ፈጥሮታል። ከእግዚአብሔር በታች ለፍጥረታት ሁ